ድሃ ለምን ድሃ እንደሆነ ታውቃለህ? አላውቅም። ድሃ ስለሆንኩ አይታወቀኝም። ለምን ይሆን? የሌለ ደግነት ስለሚያበዛ ነው። ከባዶ ሜዳ ተነስቶ ደግ ይሆናል። ከድሃ ተወልዶ ድሃ ሆኖ ይኖርና ከዛ ድሃ ልጆቹን ወልዶ ድሃ ሀገር ላይ በትኗቸው ይሞታል። በሀገር የመጣ ነዋ። ታዲያ ድህነት ለምን ይገርማል? እሺ መቼ ይቆማል? ምኑ ደግነቱ? አረ ድህነቱ። ድሃ እኮ ነህ አማረ። ልጆችን እንኳን ከወርወር ለማብላት የቀጣሪዎችን ፊት መለዋጥ እያየ እየደነበርክ የምትኖር ድሃ፣ የድሃ ሀገር ሰው ድሃ። አዎ ድሃ ነኝ። ይደግልሁን ብለህ የመጣውን ሁሉ በቤት እያስገባ ተሰርፋለህ። አንተ ስደተኛ ሰብሳቢ ነህ። አረ እኔ ራሴ ስደተኛ ነኝ፣ አልተሰደድኩም እንጂ ከስደተኛ ባልተናነሰ በገዛ ቤቴ ባይተዋር ሆኜ ነው የምኖረው። እንዴ! ያሉትን ሰዎች ባለ ገቢ ማስተዳደር አልቻልክም እኮ። በሌለኝ ገቢ ነው እንጂ ማስተዳድረው። ለዛ ነው እጄ ያጠረኝ። ከትምህርት ከተረፈች ሰዓት ሰርተሽ ከምታገኙ ሳገኝ የምመልሰው ብር ላኪልኝ እምልሽ አማር ወይ አረግዬ። አንተ እኮ የሚሸልምህ አጣህ እንጂ ጎበዝ ነህ። እንዴት ገመገሙኝ፣ ጠብቃሉኝ፣ ደሞዜን አገዱብኝ እያልክ ስታወራ እኮ ጀብዱ እንደፈጸመ ሰው በኩራት ነው። የእኔ ባል ባትሆን ይቆጨኝ ነበር። በድህነቱ የሚኮራ ለምኖ የሚያበላ ባል በአሁኑ ጊዜ ከየት ይገኛል? ይሄ ነገር አድናቆት ነው ንቀት? አረ፣ ምን ቦታ አንተ አንተ እኮ ለራስ የማትሆን ለምንም የማትሆን የቂል ባል ምሳሌ ነህ። ድህነትን አስጠብቆ በመኖር ራሱ ማንም የማይደርስብህ የድሃ ውራ ባለ ሪከርድ ብር ልሰጪ ነው? ይሄን ሁሉ የምትናገርኝ ወይስ እንዲሁ በደረቁ ነው ስድብ የምታጠጭኝ? ብር እኮ ይሄ ብር እንደ ቅጠል ከእጄ ላይ ብር ብር አለ። የምትለውን ብር እሰጣለሁ፣ የት ይቀርልኛል? ጎሽ በቃ እንደዛ ከሆነ የልብሽን ተናገሪ። ድሮማ በዳሪ ተናጋሪ ነው።